ሰላም ሰላም፣ እንዴት ናቸው? ሰላም ነው? ለማን ነው ነገ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬም ስፔስን በሚመለከት እንግዲህ ሌላኛውን ቪዲዮ ደግሞ ይዤ ዛሬ ደግሞ ብቅ ብያለሁ ማለት ነው። እንግዲህ እንደተለመደው ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። እንግዲህ እናም ደግሞ በጥሞና በትዕግስት እንግዲህ እንድታዳምጡት በታላቅ አክብሮት ነው የምጠይቀው። ዛሬ እንግዲህ ከማካፍላችሁ ማካፍላችሁ ያሰብኩት መረጃ እንግዲህ በስርዓተ ጸሐያችን ውስጥ ወይ ደግሞ በሶላር ሲስተም ውስጥ የሚገኙ ስለ ድንክ ፕላኔቶች ወይ ደግሞ ስለ ዶርፍ ፕላኔቶች ነው መረጃ የማካፈላቸው ማለት ነው። እንግዲህ በእኛ በስርዓተ ጸሐይ ውስጥ እንግዲህ ወደ አምስት የሚሆኑ ድንክ ፕላኔቶች ይገኛሉ። እነዚህ ድንክ ፕላኔቶች እንግዲህ በዋናነት በሁለት ስፍራ ነው የሚገኙት። ኤሪስ እና ሴሪስ የሚባሉ ሁለት ድንክ ፕላኔቶች በማርስ እና በጁፒተር መካከል በሚገኘው በአስትሮይድ ቀበቶ በሚባለው ስፍራ የአስትሮይድ ስብስብ ውስጥ የሚገኙ ሲሆን ሌላው ደግሞ ሁሉያ ሜክሜክ፣ እና ደግሞ ፕሉቶሎ የሚባሉ ሶስቱ ድንክ ፕላኔቶች ደግሞ በስርዓተ ጸሐይ መጨረሻ አካባቢ ወይም ደግሞ ከፕላኔት ኔፕቱን አጠገብ ወይ ደግሞ በዛ አቅራቢያ የሚገኝ ኪፐር ቤልት የሚገባ በሚባል እንግዲህ በሚሊየን ስ በሚቆጠሩ የአስትሮይድ እና የሆቲ አይተም ስብስብ ውስጥ መካከል የሚገኙ ሶስት ድንክ ፕላኔቶች አሉ። ስለ እነሱ ነው መረጃ ማካፈላቸው አሁን ዛሬ የምናደርገው። እንግ የሶላር ሲስተም ስኮፕ በሚባለው አፕ ደግሞ እነዚህ እነዚህ በድንክ ፕላኔቶች የቴት ቦታ እንደሚገኙ ካየን በኋላ በዚኛው ቪዲዮ እነሱን ማጠናቀቅና በሁለተኛው በክፍልዘርድ ቪዲዮ ደግሞ እንግዲህ እነዚህን አምስት ድንክ ፕላኔቶች እነሱ ላይ ያለን እስኪመስል ድረስ እያንዳንዳቸው የውጭ ገጻቸውን ሰርፌሳቸውን በደንብ የምናየ ነው የሚሆነው። ደግሞ ሱ ደግሞ በጎግን ማፍለው የምናየው ማነሱ በክፍልለት በቪዲዮ ማለት ነው። አሁን በቀጥታ እንግዲህ በዚህኛው ቪዲዮ አሁን ደግሞ እነሱ ሰርች እያደረገን እናያለማል ነው እንግዲህ እዚህ ውስጥ እንግዲህ እንደምታዩት የእኛ ስርዓተ ጸሐይ እንግዲህ ባለፈው እንደነገርኳቸው በዚህ ሬንጅ ውስጥ ነው ማለት ነው የሚገኘው። በዚህ ሬንጅ ውስጥ የሚገኝ ነው ማለት ነው ስርዓተ ጸሐይ። እንግዲህ እንግዲህ የእኛ ስርዓተ ጸሐይ ይህን ይመስላል በአጭሩ። እንግዲህ የመጀመሪያው እንግዲህ ሁለቱ ድንክ ፕላኔቶች ማለትም ሴሪስ እና ኤሪስ እንግዲህ የሚገኙት ቅድም እንዳልኳቸው በጁፒተር እና እንግዲህ በማርስ መካከል በሚገኘው ይሄ አስትሮይድ ቀበቶ በሚባለው ይሄ የአስትሮይዶች ስብስብ ውስጥ እዛ አካባቢ ነው ማለት ነው የምናገኛቸው። የመጀመሪያው እንግዲህ ዝጋ እንግዲህ እንደምታዩት ሴሪስ የምትባል ሴሪስ እንግዲህ ይቺ ነች ማለት ነው ሴሪስ ሴሪስ የምንላት ድንክ ፕላኔት እንግዲህ ይችነች ማለት ነው። አሁን ብዙ ወደ ሴሪስ እናደርጋለን ብዙ ወደ እይታችን ሴሪስ ወደ እይታችን ገብታልናለች። እንግዲህ ሴሪስ እየተባለች የምትጠራውና በአስትሮይድ በማርስ እና በጁፒተር መካከል በሚገኘው በአስትሮይድ ቀበቶ መካከል የምትገኘዋ እንግዲህ አንዷ ድንክ ፕላኔት እቺ ሴሪስ የምትባለው ይችነች ማለት ነው። እንግዲህ እንግዲህ ጊዜ የለንም ቶሎ ቶሎ አይተን ወደሚቀጥለው ቪዲዮ ለማለፍ ያህል እንግዲህ በቀጣይ ደግሞ የምናየው ችግር እንግዲህ ሌላኛዋ በጁፒተር እና በማርስ መካከል በሚገኘው በአስትሮይድ ቀበቶ ውስጥ እንግዲህ እዛ ከዛ ስብስብ በአስትሮይዶች ስብስብ ውስጥ እንግዲህ የምትገኝ ሌላኛዋ ድንክ ፕላኔት ነች። እሷም እንግዲህ ይህንን የሚመስል የውጭ ገጽ አላት ማለነ እንደምታዩት የሆነ ከውጭ ወደ ከላሯ ወደ ጋመናማ የሚመስል የውጭ ገጽ ነው ያላት ማለት ነው። ይህን ካየን እንግዲህ በቂ ነው እንግዲህ አሁን ሶስቱ ደግሞ ድንክ ፕላኔቶች እንግዲህ ለማለፍ ያል እንግዲህ አሁን ወደ ስርዓተ ፀሐያችን ወደ መጨረሻ ወደሆነው ወደ ሌላኛው የአስትሮይድ ስብስብ ወደሆነው ወደ ሱፐር ቤልት እና ባላና ደግሞ ወደ ሶስቱን ድንክ ፕላኔቶች እናያለን ማለት ነው። አሁን ወደ ሜኪሚክ እየተባለችው በምትጠራው እና በስርዓተ ፀሐይ ጥግ በክበር ቤልት ስብስብ በአስትሮይዶ ስብስብ ውስጥ የምትገኘዋ ሌላኛዋ እንግዲህ ድርቅ ፕላኔት ኤኬሜክ የምትባሏ እንግዲህ ችለች ማለት ነው። እንግዲህ ስለ እያንዳንዱ ድርቅ ፕላኔቶች እንግዲህ የውጭ ገጽ በደንብ የምናየው በሚቀጥለው ቪዲዮ በጉግል ማፕ አማካኝነት በዛ ይሆናል ማለት ነው። አሁን በዋናነት እንዲሁ የቴት ቦታ እንደሚገኙ ብቻ መረጃውን ከነቀርጓቸው ለዛሬ በዚህ እንደምና በቃ ነው። ሌላኛው እንግዲህ ፕሉቶ ነች። ፕሉቶ እንግዲህ ከዚህ በፊት እንግዲህ ከዘጠኙ ፕላኔት ውስጥ አንዷ ፕላኔት ነበረች። ነገር ግን ከረጅም ጊዜ የምርምር በኋላ እንግዲህ ፕሉቶ የፕላኔትነትን መስፈርት እንደማታሟላ ታምዶበት ከአምስቱ ድንክ ፕላኔቶች መካከል ልትቆጠረ ችላለች ማለት ነው። በመጨረሻ እንግዲህ የምናያት እንግዲህ ድንክ ፕላኔት ሱሪያ የምትባለዋ ነች ማለት ነው። ሱሪያ እንግዲህ ልክ እንደ ፕሉቶና እንደ ሜክሜክ በስርዓተ ፀሐይ በስርዓተ ፀሐይ ጥግ በሚገኘው በኪውበር ቢሊዮን በሚቆጠሩ አስትሮይዶችን ሰብስበው ያዘው በአስትሮይዶች ስብስብ ውስጥ ትገኛለች ማለት ነው። ሱሪያ እንግዲህ ከሌሎቹ ጋር ድንክ ፕላኔቶች ለየት የሚያደርጋት ነው ሌሎቹ ፕላኔቶች ኦልሞስት ክብ ሲሆኑ፣ እቺ ግን ሎጅ እንደምታይዋት እቺ ነች ሃውሜያ የሚል ስያሜ የተሰጣት ስርዓተ ፀሐይ ጥግ በኩፐር ቤልት ውስጥ በሚገኙ በሚሊየንስ የሚቆጠሩ አስትሮይዶች መካከል የምትገኝ ሌላኛዋ ድንክ ፕላኔት እቺ ትመስላለች ማለት ነው እንግዲህ ለዛሬ እንግዲህ ድንክ ፕላኔቶችን በሚመለከት እንግዲህ ላካፍላቸው ያሰብኩትን መረጃ በዚሁ አጠናቀቃለሁ። በሚቀጥለው ቪዲዮ እንግዲህ በዚሁ አርዕስት ድንክ ፕላኔቶችን በሚመለከት እያንዳንዷን ድንክ ፕላኔቶች ራሳቸው፣ ሰርፌሳቸው እነሱ ላይ ያለን እስኪ መስለን ድረስ በሌላኛው ቪዲዮ ደግሞ የምናያቸው ይሆናል ማለት ነው። በትዕግስት እንግዲህ ስላዳመጣችሁኝ በጣም በጣም አርግቼ አመሰግናለሁ። ያላችሁበት ቦታ የፈጣሪያ ብሎ የፈጣሪ በሌላ ጊዜ እንግዲህ በሚቀጥለው ቪዲዮ እንግዲህ እስከምንገናኝ ባላችሁበት ሰላምንልን ወዳችሁ አለው ባይ ባይ።